ዛሬ ሀይሚና ብሩክ አይመጡም። በጣም ጨንቆኛል ማለት ምን ደረጃ እንደደረሱ በጣም ለማወቅ በጣም ጨንቆኛል ማለት ነው። ግን ያው ዛሬ ምን ምን ቪዲዮ አለቀቁም ማለት ነው እና እንደኔ በእርግጥ እኔ ሀይሚ አላጠፋችም፣ አይደለም አጥፍታለች፣ ለምን እንደዚህ ማድረጓ ትክክል አይደለም። ነገር ግን ትናንት ኦረዲ ሁሉን ነገር አስረድተዋለች ማለት ነው ኢቨን ከሱ ይልቅ ለወንድም ለሱ ወንድም በደንብ ያለውን ነገር ቱ ነግረዋለች ማለት ነው። ጀስ ለእሱ ብዬ ነው የማደርገው ያደረኩት ምናምን የሚለውን ነገር ነግረዋለች። ነገር ግን ያው ብሩኬ ትናንት አንድ እንደምታዩት በጣም ኢሞሽናል ሲቆጣ ምናምን ነበረ ሲጮሁባት ሁሉ ነበረ ማለት ነው። ያው ትናንትም ችግራቸው ሳይፈታ በዚህ ሁኔታ ተለያይቷል ማለት ነው። ኦልሬዲ ዛሬም ያልመጡበት ምክንያት ታውቃላችሁ ብዙ ጊዜ እልህኞች ናቸው። ሀይሚን ብሩክም እልህኞች ናቸው። ብዙ ጊዜ በእንደዚህ አይነት ምክንያት ቪዲዮ አብሶ አሁን ብሩክ ታውቃለች፣ ሀይሚ ጥፋተኛ፣ አንቺ ጥፋተኛ ነሽ፣ አንቺ ይቅርታ በይ፣ እኔ ይቅርታ በእንደዚህ ነው ብዙ ጊዜ ምትለኝት። ባህሪያቸው አንድ ነው በጣም ሁለቱም እልህኞች ስለሆኑ እንደኔ፣ ግን መጀመሪያ ጥፋተኛ ሀይሚ ስለሆነች ሀይሚ በቃ ብሩኬን ይቅርታ መጠየቅ አለብሽ ማለት ነው በ ይቅርታ፣ አጥፍቻለሁ ብ በቃ ይሄን ብቻ እመኝለት ሌላው ዛት ዜት ይስተካከላል ማለት ነው። አንቺ ይህን ካመንሽለት በቃ በጣም በጣም በጣም በጣም ቀላል ቀላል ቀላል ማለት ነው። እና በጣም ይስተካከላል ማለት ነው። እና ይሄን ነገር አንቺ መጀመሪያ እሱ አሁን እኔ እሷ ባጠፋችሁ እኔ ምን ስሎን እኮ ይቅርታ የምለው ነው የሚለው ብሩኬ ማለት ነው። እና አሁንም ትናንትም እኮ እንትን ነው እያለ ነበረ። ይኸው አሁንም እኮ ትናንት ልትሄር ነው ነው። ኢቨን ወይ የምትሄጅበትን መንገድ በደንብ በደንብ ግልጽ ንገሪ፣ አምኑበት እንዲልክሽ ማድረግ ከምትጣሉ አምኑበት ግልጹን በግልጽ እንድትሄዱ ማድረግን ያለብሽ ማለት ነው። ሲቀጥል ደግሞ በቃ ጥፋተኛ ነሽ፣ ጥፋትሽን አምነሽ ይቅርታ ማለት ነው። ገባሽ? አረቃ ወይ ነገ እርግጠኛ ነኝ ትመጣላችሁ ብዬ አስባለሁ፣ ሁሉ ነገር ተፈቶ ማለት ነው እና ቀለል ባለ መንገድ ነገሮችን አስተካክላችሁ እንደ ወጣት እንደ እንትን እንደ ልጅ ሳይሆን እንደ ወጣት አሁን እናት የልጅ ስራ እያደረጋችሁት ነው። በቃ አንቺም እሱም እኩል ነው። ያ አይደለም መሆን ያለበት። እንደ ወጣት ቁጭ ብላችሁ ተነጋግራችሁ በቃ ከዛ በቃ እንደዚህ ማድረጌ ስህተት ነው፣ እኔ በእንደዚህ አይነት መንገድ አላሰብኩትም ነበረ ስ በቃ እኔ እንደዚህ የሚያስጨንቅ ምናምን አልመሰለኝም ነበረ ምናምን ብለሽ ሳሴት በቃ ክሎዝ ማድረግ ነው። ይሄን የብስሞር እንዲህ በምትጨቃጭቁ ቁጥር ከባድ ነገር እየተፈጠረ ነው የሚሉ አይተሻላ ነው ብሩክ የተፈጠረ አሞታል ሆስፒታል ሁሉ ገብቶ ነበረ። በዛ መሀል በድንጋጤ ብዙ ነገር ቢሆን አንቺም ጸጠቱ ናችሁ ገባሻ። ያ ያ ነገር ነው ማሰብ ያለብሽ እንጂ የሆን አንድን ጊዜ ጥሩን ነገር ሰሆን ከኋላ የሚመጣውን ነገር